እና አመሰግናለን። ሞራል ያንሳል ያንሳል። ከዚህ በመቀጠል ለትግራይ ሕዝብና ለትግራይ ወታደር መልእክት አለኝ ያሉት ሰለሞን ወለጌስ የሚዲያ ባለሙያ አጋዣችን ነው። መልእክት አላቸው፣ ወደሱ እንሄዳለን። በሞራል አመሰግናለሁ። እንኳን ለዚህ የተቀደሰ ቅድመ በሰላም አደረሳችሁ። ውድ ኢትዮጵያውያን፣ ውድ አማራ ልጆች እዚህ የተሰበሰባችሁት ግፍ ተፈጽመባችሁ መኖር ተከልክላችሁ እንጂ አንድም ጠግቦ የወጣ ኃይል የለም። ይህ ለመመስከር ህሊና እንጂ ብሔር አይጠይቅም። ይህ እውነት ለመናገር ዙጢ አብርሃም ጎዳና አንጾኪያ ሄዳችሁ እንዲህ ብታዩ አማራ እንደ አማራ መኖር ተከልክሎ ቤቱ ፈርሶ ተሰዶ ነው ያለው። ይህ የሚያይ ህሊና ያለው ሰው ይህንን ትግል ካልደገፈ በእውነት ኢትዮጵያዊ አይደለም። እኛ የትግራይ ተወላጆች አይተነው የማናግ ግፍ በአማራ ህዝብ ላይ ሲፈጸም ስናይ ይህን የተቀደሰ ከደስታም በላይ የሚያጠቅ ትግል ስለተከራከረ ከልፍ ደስ ብሎና በዚህ አጋጣሚ ለትግራይ ህዝብ መልእክት ማስተላለፍ ፈልጋለሁ። በተለይ ትናንት አብይ አህመድ አስሮ ያስቀመጣቸው የትግራይ መከላከያ ሰራዊት ዛሬ እነሱን ፈጥቶ በአማራ ላይ ግፍ እንዲፈጽሙ ተረኛው አማራ ሲታሰር ምን እየሆነ እንደሆነ እንዲገነዘቡ በትግርኛ መሬት ማስላለፍ ይፈድጋለን። አንታወረጃ እዚ ህዝቢ ትግራይ አምሓራይ ህዝቢ አምሓራይ ወገንኸ ዩ